በሰዎች ዘንድ አክብሮት ማግኘት እንዲሁ ዝም ብሎ የሚመጣ አይደለም። እንደ ግለሰብ ግልጽ አቋም፣ መልካምነትና ወጥ የሆነ ማንነትን ማዳበር ይጠበቅብናል። አክብሮትን ወደ ሕይወታችን ለመሳብ ልናደርጋቸው የሚገቡ ነገሮች አሉ። በዚህ ቪዲዮ ማንንም ሳንመስል አክብሮትን ወደ ሕይወታችን የሚስቡ አስር ነገሮችን እናያለን። መጀመሪያው፣ ራስህን አክብር። ራስን ማክበር የመጀመሪያው ወደ ሕይወታችን አክብሮትን የምንስበት መንገድ ነው። ለራስ ገደብን ማበጀት ዲስፕሊን ማዳበርና ለጊዜ እና ለጉልበታችን ቦታ መስጠት የመጀመሪያው ራሳችንን የምናከብርበት መንገድ ነው። በራስ መተማመን ይኑርህ፣ ግን ትወቱን። በራስ መተማመን ጥንካሬን ያሳያል። ትህትና ግን ከሌሎች ለመማር ክፍት መሆንህን ያሳያል። ሁለተኛው ታማኝ ሁን፣ ሁልጊዜ እውነትን ተናገር፣ የሚናገረውን ቃል የሚያከብር ሰው ሁን። ብዙ ሰዎች ለሚናገሩት ቃል ቦታ የላቸውም። እንዲሁ መናገር ስላለባቸው ብቻ ይናገራሉ። ማድረግ መቻላቸውን ሳያረጋግጡ ቃል ይገባሉ። መቼ እንደሚያደርጉት ሳያውቁ ተስፋ ይሰጣሉ። ከሰዎች የሆነ ነገር ወስደው ቃል በገቡት መሰረት አይመልሱም። ከዚህ የተነሳ ሰዎች ለነሱ አክብሮት የላቸውም። አክብሮትን ከፈለግ ቃልህን አክብር። ስህተት ከሰራህም መስራትህን እመን እና ለድርጊትህ ኃላፊነት ውሰድ። ሶስተኛው ለሌሎች አክብሮትን አሳይ። ሰዎች ያሉበት ደረጃ ምንም ቢሆን አክብሮትን ልታሳይ ይገባል። ሰዎች ባላቸው ነገር፣ በያዙት ስፍራ እየለየ የምታከብር ከሆነ ሰው ለሚባል ፍጡር ያለ ስፍራ ጤናማ አይደለም ማለት ነው። ሰዎችን በአግባቡ ያዝ። የትኛውም ሰው በተለያየ ህይወት አጋጣሚ የሚያስፈልግበት ቦታ አለው። እያንዳንዱ ሰው በእኛ ህይወት የሚጫወተው ሚና አለው። በመንገዳችን የገጠሙን ሰዎች ሁሉ አስፈላጊ እንደሆኑ ማሰብና ማየት ለሰዎች ጤናማ አክብሮት እንድናሳይ ያደርጋል። ሰዎችን ማክበር እንድትከበር ያደርጋል። አራተኛ፣ አዎንታዊ ይሁን። ብዙ ሰዎች አሉታዊ መሆን፣ ወቃሽ መሆን፣ በሁሉም ሁኔታዎች ማማረር ምን ያህል በሰዎች ዘንድ ያላቸውን አክብሮት እንደሚቀንስ አውቀው። ሕይወት የምታማርር ከሆነ በሁኔታዎች ተሸናፊ መሆንን ለሚያዩ ሰዎች የተናገርክን። ዓለም ለምክንያት ቦታ የላትም። በግልጽ በራስ መተማመንና በአክብሮት ተናገር። ሐሜትን አሉታዊነትንና ከልክ ያለፈ ትችትን አስወግድ። ወቃሽ ሳይሆን መፍትሄን የሚፈልግ ሁን። መፍትሄ ለሚያተኩሩ ሰዎች ሁልጊዜ የሚፈልጋሉ። አምስተኛ የባህሪ ወጥነት ይኑር። ዛሬ አንድ ባህሪ ሌላ ጊዜ ደግሞ ሌላ ባህሪ የሚያሳዩ ሰዎች በየትኛውም ሁኔታ ተቀባይነት የላቸውም። በየትኛውም ቦታና ሁኔታ የማይለዋወጥ ባህሪ ያለው ሰው ለመሆን ስራ። ሌላኛው አክብሮትን ወደ ሕይወት የሚያመጣው ይህ የባህሪ ወጥነት ነው። ሰዎች የሚያምኑና ኃላፊነት ለመስጠት የሚታምኑ አይነት ሰው ሁኑ። በየትኛውም ውጥረት ውስጥ ልብ የሚጣልባቸውን ሰዎች ለማክበር ሰዎች አይቸገሩም። ስድስተኛ፣ ብቃትን አሳይ። የምትሰራውን ስራ በልቀት ስራ። ሰነፋቱን ሰዎች በምንድን ነው የሚያውቁ? ሰዎች የሆነን ስራ ለመስራት ሲያስቡ አንተን ያስባሉ። በግልም ይሁን በሙያ ስራ ልህቀትን ማሳየትህ ሰዎች እንዲያከብሩና እድሎችን እንዲሰጡ ያደርጋል። ለማወቅ ጉጉት ይኑርህ። ሁል ሁልጊዜ ለማደግና ያለማቋረጥ ለመማር እርምጃ ልትወስድ ያስፈልጋል። በዓመታት ውስጥ ያለበት የቆመና ለማደግ እንቅስቃሴ የማያደርግ ሰዋት ይሁን ቀጣይነት ያለው መሻሻል በር ይከፍትልሃል፣ በሰዎችም ዘንድ ስፍራ እንዲኖርህ ያደርጋል። ሰባተኛ በሌሎች ጫማ መሆንን ተማር። ሌላኛው አክብሮትን ወደ ህይወታችን የሚያመጣው ለሰዎች የምናሳየው ርኅራይ ነው። ሰዎች ምን ያህል እንደምታውቅ ግድ የላቸውም፣ አንተ ስለነሱ ምን ያህል ግድ እንደሚል እስከሚያውቁ ድረስ። የሰዎችን ስሜት ለመረዳት ጣር፣ ፈራጅ ከመሆኑ ተቆጠብ። የሌሎች ሰዎችን ስህተት ይቀር ለማለትና ለመረዳት ቦታ ሊኖር ይገባል። እያደገ መሄድ የስሜት ብልህነት ሰዎች ለአንተ አክብሮት እንዲኖራቸው ያደርጋል። ስምንተኛ ጽናት ይኑርህ። በተግዳሮቶች ውስጥ ጽናትን አሳይ። በአስቸጋሪ ሁኔታዎች ውስጥ መረበሽን አቁምና ስሜትን የምትቆጣጠር ሁን። የገጠመ ችግር እንደ ችግር ሳይሆን እንደ ድል መመልከት ስትጀምር የተሻለ ሰው ሆነህ ትወጣለህ። እንዲህ ገጠመኝ እንዲሆንኩ እንዲከሰርኩ ያልክ የገጠመን እንቅፋቶች አጋ የምትመለከት ከሆነ አሸናፊ ልትሆን አትችልም። አሸናፊዎች ተሰሚነት አላቸው። ማልቀስን አቁመህ መዋጋት ስትጀምር ሰዎች ሊያከብሩህ ይጀምራሉ ዘጠነኛ በምሳሌ ምራ የሚናገረውን የሚኖር እና የቆመለትን ሴት የሚተገብር አርአያ የሚሆን ሰው ልትሆን ይገባል አድርጉ የሚል ሰው ብቻ ሳትሆን በድርጊት የምትናገር ሁን አንዳንድ ሰዎች የሚናገሩትና የሚያደርጉት አንድ አይደለም የሚናገሩትን አይኖሩም። ከዚህ የተነሳ ሰዎች አያከብሯቸውም አድርጉ እያልክ ሰዎችን ከመጫን ይልቅ በድርጊትህ ሌሎችን አነሳሳ። አስረኛ ድንበር ይኑርህ። ትህትና ይኑርህ፣ ነገር ግን ሰዎች ድንበሮችህን እንዲያውቁና እንዲያከብሩ አድርግ። የሌሎችንም ድንበር አክብር። አክብሮትን መሳብ ትዕግስትን፣ የባህሪ ወጥነትና ጥረት ይጠይቃል። አክብሮትን መሳብ ትዕግስትን፣ የባህሪ ወጥነትና ጥረትን ይጠይቃል። ነገር ግን ከጊዜ በኋላ የባህሪ ትክክለኝነት ሌሎችን ወደ አንተ ይስባል፣ ሰዎችም እንዲያከብሩ ያደርጋል። ፕሊዝ ሰብስክራይብ፣ ላይክ፣ ኮመንት ያደርጉ ን